የተንቀሳቀሰ የጠላትን ጦርነትና አይቀጡ ቁጣትን በመቅጣት የሚታወቅ ግዙፍ ድርጅት ነው። ለምሳሌ በወልዲያ በመርሳ በደላንታ በፀሐይ መውጫ በጋሸና በደቡብ ጎንደር አርብ ገበያ ጋይንት በጎጃምና በሸዋ በተለያዩ ጊዜያት የጠላትን ቅስምም የሰበሩ ጀብዶችን ያስመዘገበ ግዙፍ ጦር መሆኑንም ጠላቶችን ጭምር መስክረዋል። ይህም የሆነውም በኮሎኔል ፋንታሁን ሙሀባ የሚመራውን ወሎ ዕዝም በካታ 112017 ዓ ም ከነበረበት ቀጠና ወደ ደላንታ ወረዳ ፀሐይን በመውጫ ከተማዋ ተንቀሳቅሶ ጠላትን ይዘትም የነበረውን ቀጠናም በማስለቀቅ ቦታውን ተቆጣጥሮ እረፍት አደረገ። ከቀጠናው ተገርፎ የለቀቀውም የጠላት ጦርም እንደገና ከደሴ ከ20 መኪና በላይም ኃይል በመጨመርም የአማራ ፋኖ ወሎ ዕዝም አመራሮችና ሰራዊቱንማ አዘናግቶ ቀለበት ውስጥም ለማስገባት አመራሩን ለመማረክና አባላቱን ለመደምሰስ እቅድ ይዞ ለሊቱን ተንቀሳቅሶ ከበባ ፈጸመ። ይሁን እንጂ የምድር ድሮኖችን የጁላን ስራዎችን ዶጋ መድም አድርገውት ከበባውንም በመስበር ማመራርና አባላቱንም የጠላት እቅድና አክሽፎ ወጡ። ይሁን እንጂ ጠላትን ወቅጠን ወጣን ብለው መዕረፍት ባደረጉ ያልታሰበ የባንዳነ ተግባር ተፈጽሞባቸዋል። አማራ ትግል እንዳይጎተቱ ወንድም በወንድሙ ላይ ቃጣ እንዳንሳሳብ፣ ታሪካዊ ስህተቶች እንዳፈጽም እያልን በተለያዩ ጊዜ የአማራ ፋኖ በወሉ እያለ እራሱን የሚጠራው ቡድንም አመራሮችን የሚፈጽሙትን ትንኮሳት አድሰኔ በቆየን መሆናቸውን መለ ህዝባችንና ሰራዊታችንን ሰራዊታችን የሚያውቀው ሀቅ ነው። ይሁን እንጂ ቡድን ዛሬ ከ1317 ዓ ም ከጠላት የብልጽግና ሰራዊት ጋርም በመመሳጠርም በመናበብና የጠላትን ጦርም በከፈተበት የክብባ ጦርነት ሰብሮ ወደ ወገንና ነፃ ቀጠና እየወጣ በነበረበትና እረፍትን ባደረገበት ቅጽበት ምን ከኋላ ደፈጣ በማድረግ በሰራዊቱ አመራሩ ላይ የሚታወቁስ ከፍቶ ሰራዊታችንን ገድሏል፣ አፍኗል። አሁንም በተናጠል የሚያገኘውንም እየገደለና እያፈነ ይገኛል። በመሆኑም ለመላው የአማራ ህዝብን ለመላው የአማራ ፋኖ እና የአማራ ትግል የሚደግፍ በሀገር ውስጥ ከሆነ ከሀገር ውጭ የምትኖሩ አማራውያን ሚዲያዎችና የሚዲያ ባለሙያዎች ይህንን ወንድም ወንድሙ ላይም እንዲገልም የሚያደርገውን አደገኛ ቡድን ማንኛውን ድጋፍም ባለማድረግም ከእውነተኛ የአማራ ፋኖ ትግል ጎንም እንድትቆሙ ጥሪያችን እናስተላልፋለን። ይህን በአበበ ፋንታውን የሚዘዋወረው እና በምድር ወዳጅ አስፈጻሚነት የሚመራው አፋኝና ቀማይ ቡድን ቀድሞውኑ የአማራ እውነተኛ ታጋዮችን ለመግደል ና ለማፈን ከህወሓት አሰልጥና የሚያዘጋጇቸውን

አውጃኑ እና ዜብላ አምባ በመጠቀም በህዋት የሀሳብ ድጋፍ ንሰጭነትና በብልጽግና ሰራዊት ጋርን ጥምረት በመፍጠርም በአይነኬው የኮሎኔል ፋንታሁን ጦርነት ላይ ተናበውን ጥቃት እየፈጸሙ ይገኛሉ። ይህን ሀይል የተቀናጀ እቅድ በማቀድ የአብይ ጦር ከበባ አሰብሮ ለመውጣትም ያለ እረፍትም ለ18 ሰዓት ውጊያ እያደረገና ድካም ላይ የነበረውን ሰራዊትን ድጋሚ ምሬ ወዳጀ በሚመራው የትግሬ ስብስብ ጦርነትን ተከፍቶበትም ይገኛል። ይህ ቡድን በአንዳና አረመኔ በመሆኑ ቆስለው በህክምና ላይ ያሉና ወደ ህክምና እየደረሱም ያሉ ቁስለኞችን ህክምና እንዲያገኙ በመከላከልም ህይወታቸውን አደጋ ላይም ጥሏል። በመሆኑም ለመላው የአማራ ህዝብን ለመላው የአማራ ፋኖና የአማራ ትግል መደገፍም ከሀገሮችም ከሀገር ውስጥም የምትኖሩ አማራውያን ሚዲያዎችና የሚዲያ ባለሙያዎች ይህ ወንድሙ በወንድሙ እንዲገልም የሚያደርጉ አደገኛ ቡድን ማንኛውንም ድጋፍም ባለማድረጋቸው እውነተኛ የአማራ ፋኖ ትግል ጎንም እንድትቆሙ ጥሪያችን እናስተላልፋለን። በድሮን ጥቃትን ህጻናትን ጨምሮ አስራ ስድስት ሰዎች መገደላቸውን የአይን እማኞችና ቤተሰቦችም ተናገሩ። በአማራ ክልል በምስራቅ ጎጃም ዞን ትናንት ሐሙስ የካቲት 13 2017 ዓ ም ተያይዘው በተሰሩ አራት ቤቶች ላይም በተፈጸመው የድሮን ጥቃት 16 ሰዎች ሲገደሉ አስር ሰዎች ደግሞ በመቁሰላቸው ቤተሰብና የአይን እማኞችም ለቢቢሲም ተናግረዋል። ጥቃቱ በዞኑ ጎንቻ ሲሶ እነሴ ወረዳ አነገሸ ቀበሌ ሐሙስ ገበያ በተባለችም አነስተኛ የገጠር ከተማ ሐሙስ ረፋዳ አምስት ሰዓት አካባቢ በሶስት ሱቆችና ሻይ ቤት ላይም በመድረስ ቢቢሲ ያናገራቸው ነዋሪዎች ገልጸዋል። ድሮን ስትዞር ነበር ያሉ አንድ የአይንም ማኝ ጥቃት ከደረሰበት ስፍራ በግምት መቶ ሜትር ርቀት ላይ እንደነበሩን ጠቅሰው የጥቃቱ ሰለባዎችን መንገድ ላይም ሲጫወቱ የነበሩ ህጻናት፣ ገበያተኞችና ሻይ እየጠጡ የነበሩ ሰዎች ናቸውም ብለዋል። ከፍተኛ ፍንዳታ መፈጠሩን የሚናገሩትን እማኙ ወዲያውኑ አካባቢው አቧራውም የቤቱ ፍርስራሽን በጭስም እንዳፈነው እና ድንጋጤና ግርግርም እንደተፈጠረ ገልጸዋል። ሌላ የአይንም ማኝም በፍንዳታውም አካባቢ በአቧራ ጭስም መሸፈኑን ጠቅሰው በስፍራውም ለመታየት አስቸጋሪ እንደነበረም ተናግረዋል። በደቂቃ ውስጥም ጥቃቱ ወደ ተፈጸመባቸው ቤቶች ደርሰውም የቆሰሉ ሰዎችና እንዳወጡም እና ስክሪንም እንዳነሱ የተናገሩት ሌላ የአይን እማኝ የሚጫወቱ ህጻናትና ቆርቆሮ ሊገዙ የመጡ ሰዎችም ከፍተኛ ጉዳት ደርሶባቸዋልም ብለዋል። ከሟቾቹ ውስጥ ሙሉጌታ በለጠ የተባለ የስምንት አመት ልጃቸው እንደሚገኝበትም የተናገሩት አንድ የእናት ልጃቸው ሱቆቹ ደጃፍ ላይም ኳስ እየተጫወተ እያለ ስለመገደሉ ለቢቢሲም በሀዘን ውስጥ ሆነውም ተናግረዋል። ጥቃቱ ሲደርስ ተጠራጥረው አንደኛ ክፍል ተማሪ የነበረው ልጃቸው ሙሉ ጌታ ፍለጋ ፍንዳታው ወደ ደረሰበት ስፍራ መሄዳቸውን የተናገሩት እናት ልጅን ንጹሁና አስክሬን መሀል እንኩት ብለውም ሞቱ አገኘትም ብለዋል። ሙሉ ጌታ ሶስተኛ ልጃቸው እንደሆነ የተናገሩት እናትም አብሮቸው የሚኖሩም ብቸኛ ልጃቸውም እንደሆነ ጠቅሰው ቢያምኝ መድኃኒት ገዝቶ ቡና ፍልቶ ሻያ ፍልቶ የሚታዘዘ ልጅ ነው በማለትም በሀዘን በተዘጋ ድምፅም ለቢቢሲም ተናግረዋል።